የባህል አምባሳደሩና የተወዳጁን ድምፃዊ ይሁኔ በላይ ከገጠሪቱ ኢትዮጵያ እስከ ምድረ አሜሪካ የዘለቀን የሕይወትና የሙያ ጉዞ በሚገባ እየተረከ ተወዳጁን ዜመኛ ዳግም ደራሲ ያሰኘውና በቅርቡ ለንባብ የሚበቃው የይሁኔ በላይ አዲስ መጽሐፍ ፍኖተ ጥበብ የፊታችን ጁን 21 2025 በሀገር አሜሪካን ከቀኑ 12 ፒኤም ጀምሮ እስከ 4 ፒኤም ድረስ በቻርለስ ኢ ቢትሌ ሴንትራል ላይብረሪ በጋለ ድምቀት ሊመረቅ ጥቂት ቀናት ብቻ ቀርተውታል። እርሶም በዝግጅቱ አድራሻ 5005 ዱክ ስትሪት አሌክሳንድሪያ ቨርጂኒያ የዕለት ዕለት በሰዓቱ ከዜመኛው ደራሲ ጋር ገጽ ለገጽ ተገናኝተው ከደራሲው ፊርማ ጋር መጽሐፉን የግሎ በማድረግ አዝናኝና ድንቅ ጊዜ እንዲያሳልፉ በባህል አምባሳደሩ የሆነ በላይ በአክብሮት ተጋብዘዋል። ፍኖተ ጥበብ የፊታችን ጁን 21 በልዩ ድምቀት ይመረቃል። የሞቀ ድባቡን እንኳን ከፈለጉት ካጡት ያገናኛል። በዝግጅቱ አድራሻ የፊታችን ጁን 21 ዕለተ ቅዳሜ እዚያው እንገናኛለን።